በዱንያ ላይ እንደ ነቢዩ ስላ ለም መከራ ይቀመሳል የለም። እኮ ላይ በህይወት እያሉ ረሱል ስላ ለም ስድስት ልጆቻቸውን ቀብረዋሉ። በጣም የወዷትን ሚስታቸውን ኸዲጃን ቀብረዋሉ። ስለ ኸዲጃ ተናግረው አይጠግቡም ነቢዩ። እሷ እንዲናት እንዲናት፣ ለምን ሰዎች ገንዘባቸውን ሲከለክሏቸው እሳቸው ያቀረበች እሷ ያቀረበች፣ ሲክድቧቸው ነቢዩ ላይ እሷ ያመነች ቀድማ አብሽር ብላ ነቢዩን ከጎናቸውና ሊያበሰረች ልጆች አላህ ስድስት ልጆች የለገሳቸው ከኸዲጃ እሳቸውም ሞቱ። በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽር የወንድሜል ሲል የነበረ አጎታቸው እስልምናን ሳይቀበል ሄደባቸው። ነቢዩ ሐዘን እሳቸው ላይ መጥቷል። እንደ ነቢዩ መከራ ይቀመሰ የለም። ሀገራቸውን ለቀው ተሰደዋሉ። ራሳቸውን ስተወድቀዋሉ። ከድብደባ ይል ብዛት እንደሳቸው ታጋሽ ማንም የለም። ይህንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ። አንድ ሴት በአንድ ጦርነት ላይ አባቷን፣ ልጇን፣ ወንድሟን አጣች። ለሴት ልጅ ወንድም ምን እንደሆነ ይወቁ። ልጅ ባል ምን እንደሆነ ይወቁ። ሁሉም ሲመጣ ባልሽ ሞተዋል፣ እዚህ ጋር ልጅሽ ሞተዋል መርዶ ይነግሯታል። እሳቸው እሷ ግን ምንትል ነበር ነቢዩ ስ ላ ስለም እንዴት ናቸው ትል ነበር ደህና ናቸው። እስቲ ያሳዩኛል ልክ ነቢዩን ስ ያሳዩት ከእርሶ በኋላ የመጣው በላ በአጠቃላይ ለእኔ ቀላል ነው። እርሶ ብቻ ሰላም ሁን ልጅ ባል በአንዴ ሶስት ቤተሰቦች ወጣታ፣ ግን የነቢዩ ደህንነት ያስደሰታት። ሶብርን በጣም የተላበሰች ሶብር የሚባለው ነገር ሲከሰት ነው።